በሁለተኛው ዙር የአዲስ አበባ ከተማ ኮሪደር ልማት ከተሰሩ ትልልቅ ስራዎች መካከል በስፋቱና በርዝመቱ ትልቁ የሆነው የሳር ቤት ጀርመን አደባባይ ጋርመንትና ፉሪ አካባቢ የኮሪደር ልማት ተጠናቆ ጠቅላይ ሚኒስትር አብይ አህመድን ጨምሮ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበቤ እና ሌሎችም የሀገራችን ትልልቅ ባለስልጣናት ጎብኝተውታል። የኮሪደር ልማቱን ከጎበኙት መካከልም በምክትል ጠቅላይ ሚኒስትር ማዕረግ የዴሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራህ ይገኙበታል። አቶ አደም ይህ ልማት ከዚህ ቀደም ከተሰሩ ስራዎች በሚሸፍነው ቆዳ ስፋትና ርዝመት ትልቁ መሆኑን እና በአስገራሚ ሁኔታ በተሻለ ጥራት የተጠናቀቀ ስለ መሆኑም ገልጿል። ዛሬ የተመረቀው የኮሪደር ልማት እስካሁን በአዲስ አበባ ከተማ ከተሰሩ የኮሪደር ልማት ፕሮጀክቶች በርዝመቱ በሚሸፍነው መሬት ከሁሉም የሚተልቀው ነው። 16.5 ኪሎ ሜትር ያህል የሚሸፍን ነው። ከዚህ ጋር ተያይዞ የተሰሩ ስራዎች የአረንጓዴ ቦታዎች ልማት፣ ከኮሪደር ልማቱ ጋር ተያይዞ የተሰሩ ሱቆች ብዛት፣ ደረጃቸውን የጠበቁ መጸዳጃ ቤቶች ብዛት፣ የስፖርት ማዘውተሪያዎች እና ሌሎች ተያያዥነት ያላቸው ስራዎች ሲታዩ ከሌላው በጣም